ታፕታፕ አድርግ፣ ታፕታፕ አድርግ። አንድ ስድስት መቶ ምን እያየህ ነው? ታፕታፕ አድርግ፣ ታፕታፕ አድርግ። እስካሁን ናሆም ናሆም እየጠራኝ ነው። ናሆም አትፈቅድም። እንደ አንተ ስማ፣ ትናንትና ተቀጥተው ውጣ፣ አትፈቅድም። አሁን ዛሬ እንድትቀጠቀጥ ነው። አ ለእናንተ ብዬ እግዚአብሔር ላ ምን ያህል እስኪ እኔ ስለወጥላችሁ፣ እናንተ ማብራችሁ መለወጥ አለባችሁ። ምን ያህል ለእናንተ ብዬ ጌታም ስክሪን ሦስት ሳተኞቼ ማለት ነው። በቃ ብዙ ወዳጆች እየቀረች ነው ሲሉኝ ብዬ በጊዜ መግባት ጀመርኩኝ። ውዶቼ ውዶ ፍቅሮቼ ማሮቼ በማርያም በማርያም በማርያም ከሱዳን አምጥተሽ ዶል ለይተብተበሽ ጌምሽን የተጫወትሽው፣ የጉቺም ተፋ የኔም ተፋ፣ ምንድነው አላማሽ? ሄለ ወርቅዬን አሸነፍሽ። አሁን ደግሞ እኛ ላይቭ ላይ እንዳንቀመጥ የምታረኪው ማልታቴ፣ ምጭዮ፣ ማልታቴ፣ እንዴ ተብተባሉ እንደያዘችው ማልታቴ፣ ማልሲ ጎዴ ማልታቴ፣ አከሲ ሙጫ ሙጭዮ ተው በጋብላይ ተው፣ እኛ አውሮፓ ያለን ከአሜሪካ ያላችሁት ባስንኩ ማለት ነው። እኛ የተሻለ ነው። ተው ጦር ኮኔክሽን አስገቡ። ተው። ሰላም ነው? ውድ ውድ አሌክስ ተከታታዮች እንዴት ናቸው? ሰላም ናቸው። ዛሬ ቤታም መጣጧ ስለ አላማረኝ፣ ሁልህም መሳሪያህን ይዘህ ጦር ሜዳ ውረድ። ታፕ ታፕ ታደርጋለህ፣ ሼር ታደርጋለህ፣ ኮፒ ሊንክ ታደርጋለህ። አሌ ጊዜ ቤታ የት ነሽ? ኦፍ አድርገዋለች ላኪ ብሏት ጌም ስንጀምር ታን ያረጋነ ኦ ጀምር። አይ አይ አሶ ታን፣ ቅድም ከጉች ጋር ጀምር ጌም። ሪፍሬሽ አድርገሽ አትውጪ። ስትውጪ ሪፍሬሽ እንደዚህ አድርገሽ በላይ ትውጪ። ሪፍሬሽ አድርገሽ ምን ሙሉ ለሙሉ አጥፍቼ ነው የመጣሁት። ማርያምን፣ አሞራው ወይኔ

አንድ ቆይ፣ ዛሬ ምን ሆኖ ነው ወይም ስል አካውንቷን ሌላ ስልክ ላይ ከፍታው ትሆናለች። ከዚህ በዛ ሰው ሲጠቀምበት ኦፍ ኮርስ ይወጣል። ቆይማ፣ አንቲ ጣጣ አይቀጣም። አቡነ፣ ይሄ አካውንት ሌላ ስልክ አለ የለም። ይኸው ሶስት ስልክ ቀይሬ በመጨረሻው ገባሁ። በዚህ መታ በር ዝጋ፣ መታ በር ዝጋ ባለ አንተ ቆይ ቆይማ፣ ቆይ አልጨረስነው። ስራ አለኝ ወይ? ወይኔ ቤት ምን ሆና? ወይኔ ዛሬ አበደች፣ አበደች፣ አሳዘነች

ናይ ቋንቋ ሽግር ኮንላ ኣለና ኣነን ሰበይተይን ግን ድሓኒና ታብታብ አድርጋንተ ህዝብ ሁሉም ጋር ዛሬ እያስወጣ ነው። የኒ ለምን አያስወጣም? ቆይስ ከሌላ ሰው አስገባ ጌም ላይ ነች። በሪፖርት እያደረጉ ይሆናሉ። ሪፖርት አድርገው ምን ያገኛሉ? አንድ ነው የሚያደርጉት። ሪፖርት አድርገ መጣች ያረጉባታል። አስገባት። እንዴት ናክ ሚስቴክ ቤታ እንዴ ዜድ የለችም፣ ዜድ እኮ ሳሆላላ በፍጹም ሄለን ወርቅዬ አለ። እኔ እናንተ በአንበሳ እናስይዝ አልኩትኝ፣ አስያዘ። በአምስት እናድርገው ስለው አይ አቅም አይፈቅድም፣ አንዳንድ እና ሲዛለ ዛለ። እሺ አልኩኝ፣ አንድ አስያዝን። ማያለኝ እኔ በልጄ ማልኩኝ፣ እሱም ማለ። ወላሂ ለአዚም አለ። አለቀ የኔ ሲሆን ለምደ ሁሉ የህንድ ፊልም የሚሠራው ያውርድ። በቃ ወላሂ ለአዚን ብሎ ምሏል። ስለማለት ይስጠኝ ቃል ቃል ነው። ታጋይ ነን፣ አክቲቪስት ነን፣ የሚዲያ የሚዲያ የሚዲያ ታዲያ ነው መሬት ላይ የሚዲያ አርበኞች ነን እኛ። የቲክቶክ የቲክቶክ አርበኞች የቲክቶክ አርበ እና መሬት ላይ ማ ያለው ታይ መሬት ላይ ያለው እኛ አናውቅም፣ እግዚአብሔር ይወቅ። ግን እዚህ ሶሻል ሚዲያ ላይ ግን ታውቂያለሽ፣ ሁሉ ሚዲያ ላይ አንቺ ሚዲያ ላይ ነው ያለሽ። ምን ሁሉ ነገር እኮ ሀፕን የሚያደርገው እዚህ ላይ ነው አይደለ? ሶሻል ሚዲያ ላይ የሚቀረው ታዲያ እናንተ ያወራችሁት እኮ ነው ዋጋ የሚያስከፍለው ሰውን ታዲያ አይ ነው። እኔ ግን ያወራው ምን ይሞራው ምን ነገር አላወራም። እኔ ሰላምና ዲሞክራሲና አንድነት ነው የምሰብከው። ላይክ ራሷን ሁልጊዜ በቃ አሁን ሁልጊዜ ራሷን የበላይ ብቻ አድርጋ ነው በዙሪያ ያሉ ሰዎች ለሷ ምንድነው አጎርብደው ነው ምናምን በጣም ይገርመኝ ማጎብደዳቸው። ላይክ ምንድነው የሚጠቅማቸው ማለት ይሄ ፌክ ላቭ ፌክ ፍሬንድሺፕ ፌክ ሁሉ ነገር ሆኖ ምንድን ነው የሚጠቅማቸው? ወጣ ነጋው ምንም ደስተኛ አይደለችም። ያ ትሪፕል ሳይደርስን የሰጠቻት አሁን ስላወራ ሊበሉኝ በቃ እኔ ብቻ ነኝ ምናምን ኖ ውጀስ ነው እንስቅብሻለን። እኔ አሁን የዚህ ጌም ማለት ነው፣ ጌም በሚጫወቱበት ጊዜ እኔ ሁሌም ቪዲዮ እሰራለሁ። አ ተሸነፈ፣ ማን ይሁን ግን ይሄ ጆነስ ሳይን የተፈጠረባትና አሁን እኛ ሰላማዊ ሰልፍ መውጣት አለብን። ይሄ ጆነስ ሳይን በምን ስም ነው የምንወጣው? እሱን እናጣራለን። ምክንያቱም እኔ በሞቶ ሞቶ ብለ ሞቶ ሞቶ ሰላማዊ ሰልፍ ብለ የሞቶ ሞቶ ሰላማዊ ሰልፍ ይወጣል። አለቀሰች እኮ ጋይስ፣ ልታለቅስ በቃ። የምታረገው ቅጡ ጠፋት። ኦሮሞዎች ግን እናንተ ዩጋይዝ አና ናይስ፣ ዩጋይዝ አና ናይስ። እንደዚህ በዚህ ደረጃ እንደዚህ ምንድን ነው አንድ ሩም ላይ ያላችሁት? ግን እናንተ ቆይ ተከራይታችሁ ነው ሊያንድ ሩም የምትኖሩት? እንዳሉ እኮ ወጡ። አይተሻቸዋል ጓልሰገን ምን መሰለህ? ኦሮሞ ባንድነት ስመጣባቸው በቃ እኛ እንዲህ ነን። ልጅቷ ከየት መጡ ግን? የጌም ኦፊስ አላችሁ? ሁሉም ጌመር አንድ ላይ ነበሩ። በቪዲዮ መጡ እኮ አስሊ ሙባረክ ምናምን። መጀመሪያ ላይ ያለው አሜሪካ ነው ያለው። ኢሊልኮ መጣራት አለበት። አንድ ሚሊዮን ኮንት ነው የሰጠው። ብቻ ልጁ ተራሱ ፉድ ወር ከወዲያው ጨመረ። ሁለት ሚሊዮን ገባች እዛው። ስንት ነበረች? ሌላ ጌም እሱ ራሱ ሎክ ሳቦ። እኔ ያሳቀኝ የሳቦና ነው ያሳቀኝ። ሳቦና ሄለን ጋር ነበር። ታውቂያለሽ አይደለ? ጌሙ እስከሚጀምር ያ ሄለን ጋር ገብቶ ምናምን ታፕታፕ እያስደረገ ምን እያስደረገ፣ ከዛ በኋላ አላወቀም ጌም እንዳለ። ታውቂያለሽ አይደል? ከማን ጋር ነው የምትጫወችው አለ ልጁ።

እነዚህ ሰባ እዮዳ ማለት ነው። ደስ ብሎኛል፣ ምክንያቱም ለእሷ ስታሽቃብጥ ስታሽቃብት ሁለት አንበሳ ተሰጣት ስላሽ ስላለቻት እች ሄለን ተብያዋ፣ እንኳን ደስ በቃ በጣም ነው ደስ ያለኝ። በጣም የማሜ ግፍ ነው፣ የማሜ ግፍ፣ የማሜ ግፍ ነው። በጣም ምን ለመናገር ማሜ ታውቂያለሽ፣ ብዙ ካልነኳት ምትነካ ሴት አይደለች። ሐቅ እነጋገር ከተባለ እንደው መስጠት ትፈልግ ለማሜም፣ ለዚች ማሰጥም ከጣልተው ስታሽቀብጥ እንዳሰሰ ኤግዛክትሊ ግን ዋናው ምንድነው፣ ተዋርዳለች፣ አዋርደዋታል። ለኛ ይሄ የድልቀን ነው። እንደዚህ አይነት አሽቃባጭ አስመሳዮች በባለፈው 50ሺ ዶላር ሰብስባ ምንም ሳትበላ ከሰርጀሪ ጋር የበሉት ህዝብ ነው። ሕዝብን በልተዋል። አያችሁ፣ ጊዜ አለው። ለሁሉም ጊዜ ያለው፣ ለሁሉም ጊዜ ያለው፣ ንጉስ እዮዳብ ቤነካው የለውም በረካ አም ቴሊንግ ዩ ጋይስ፣ ለሁሉም ጊዜ አለ። ሊያ ሾውን የነካ የለውም በረካ፣ ኬኳን ያየ ሃሌሉያ። ደዱ ፌክ ስለሆናችሁ የውሸት ጓደኝነት ስላላችሁ፣ ባለጌና ጋጠወጦችና መረንና መሰሪ ናት። ሰርጀሪ መረንና መሰሪ፣ መረንና መሰሪ። ኦኬ፣ እሷ ደግሞ አሁን ቤተውን ከፍታ እንደምትሸነፍ ያውቅ ነበር እያለች ነው ኢቨን ዮናስና ቤታዩ አንድ ሁለት ቀጣሉና ምን አሉ? ሁለቱም አሁን እዮዳብ ደስ ይለዋል፣ እሷ ደግሞ አሁን ሊያ ደስ ይላታል። ስለዚህ እንዴ አንቺ በጭንቅላታቸው ላይ እንኖራለን ማለት ነው። እኔ አሮንኬር ከተጣላሽኝ አስወኩ እንኳን ተጣልተሽ ነው የጎሪት ካየሽኝ ይሄድብሻሉ። አሮንኬር በቃ ማን ማን ማን ማን እንትን ደስ ይበለው ማን እንትን ይበለው ብሎ ነገር የለም። እነሱ ግን በቃ በእንትን ተፈራርተው ነው ያሉ። ለምን ሊያን ይፈራሉ? አሁን ሊያ ደስ ይላታል ብሎ ያስባሉ ተመልካቾቹ። ሲጀመር እኮ ይኸውልህ ስማ፣ ሲጀመር እኮ ፍቅር ሳይሆኑ በሚሆነ በማስመሰል የተፋቀሩ ወዳጆች እኮ ናቸው። የእውነት እኮ ፍቅር ያላቸው ሰዎች አይደሉም። ታክቲካል አላየንስ ነው። አዎ ማርያምን አው ሰርከት ሰውዳ ሰርጀር ሰውዳ ኧረ ሰው አትወድም፣ እሷ እግዚአብሔርን በጣም ሰው አትወድም። በጣም ባለጌ ናት። እሷ በጣም ትቀናለች። ከኔ ጋር እኮ የተጣላነው እኮ ጊፍት መጣ ለምናኝ ይቅርታ ጠይቀኝ ሊያ ሾው ይቅርታ ጠይቀኝ። እንዲያውም ካስታወሽ ከአንቺ ጋር ዝም እየቀለድ ነበር አለ። የመጣችው አንቺ እንድንሰድብልሽ እኮ ነው ታውቂያለሽ፣ አይደለም ምናምን ብላ እንደዛ ነው የምታደርገው። አሁን አንቺን ብናገርሽ ነገ ትመጣለች ሩጣ ሁለት መጣና እኛ እኔ ደግሞ እንደዛ ነገር አይወድም። ገባን ጌም ስንጫወት ማንም አይቀጣኝ። ምን አምላችሁ፣ ሁለት ጊዜ ቀጠዋት አለቀሰች። ነው ተቃጣለች ነው ምንሽ። ኖ ከነዚህ ከነ ፎንቲ ጋራ እራሱ ስትጫወት አላየሀትም እንዴ? በቅጣት ብላ ልክ ተቀጪ ስትባል አልቀጣም ኤ ላይክ